ላይ ስራ ትሰራለ። ምነው፣ ችግር አለ እንዴ? ናሆሜ አንቺ ትናንትና ነው የመጣሽው። ምንም አያገባሽ። መቼ ሲ ውስጥ ናሆሜ ተሆንጭ ቀስ ብላ አውረት። ዛሬ ላሴት ብታሽቀብት ነዋ። አሬ ጀለስ፣ አረጋጉ። ሰገን ብላ አውራ እንጂ በራሴ በጣም ነው ያፈርኩት። እናንተ ነው እናንተ፣ ምንም አይመለከታችሁ። ኪራ ዛሬም በድጋሚ ስህተት ሰራ። ፅናትን ከቤት አስወጥቶ በር ዘጋባት። ናሆሜም ጽናት ምክንያት ከኪራ ጋር እጅጉን ተጣሉ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁንም ሰላም ብያለሁ። እያላችሁበት ሰላምታዬ ይድረሳችሁ። ጽናት ክፍል ሀምሳ አራትን ይዤ ብቅ ብዬላችኋለሁ። ጽናት እንግዲህ ከቤት ተባራለች። ኪራ ባለፈው ሰክሮ ወደ ቤት መጥቶ ነበረ። ነገር ግን ሰክሮ በመጣበት ጽናትን ከቤት አስወጥቶ በር ዘግቶባታል። ነገር ግን እሱ ደግሞ ወደ ቤት ገብቶ በስካር መንፈስ እቤቱን እንዳልነበረ አድርጎታል። እናም ጠዋትም ሲነሱ ኪራን ያገኙት ከሶፋ ስር ተኝቶ ነውና ምንድን ነው እቤቱ እኮ ሰው ያደረበት አይመስልም። ምን ሆኖ ኖ እንደዚህ የሆነው ተብሎም ሲጠየቅ ምን እንደተፈጠረ ራሱ የሚያውቀው ጉዳይ የለም። ነገር ግን ጽናት የታለች ብሎ እየጠየቀ ነበረ። ጽናት ግን ከቤት ወጥታ በር ተዘግቶባት ቁጭ ብላ ነበረ ያደረችው። እንዲሁም ጠዋት ሲነጋ ግን ወደ ጓደኛዋ ወደ ነና ሆሜ ሄዳ ነበረ ያለውን ነገርም ከምሩ ጋር ቁጭ ብለው እያወሩ ያሉ ያለውን ሁሉ ነገረቻት። በቃ ችግሯም ምን እንደሆነ ከቤትም ወጥታ ውጪ እንዳሳደራት ነገረቻት። ምሩ ግን እኮ ኪራ እኮ ይወድሻል ልብ እኮ ባንቺ ተጎድቶ ነው እንደዚህ የሚያደርገው አለቻት። ነገር ግን አዎ ይወደኛል፣ ግን እንዴት ነው አውጥቶ በር የሚዘጋብኝ? ብላ እሷም ተበሳጭታ ስትነግራት ነበረ። ነገር ግን እነሱ ይሄን እያወሩ እያሉ ናሆሜ ይሰማቸው ነበረ። ግን ናሆሜ ሲመጣ ምንድን ነው እሱ ምን እያወራችሁ ነበረ? ብሎም ጠየቃት። እነሱ ግን ነገሩን ሸፋፍኖት አይ ምንም አይደለም የሴቶች ጉዳይ ነው ሲሉት ነበረ። ናሆሚ ግን አላመናቸውም። ምንድን የተፈጠረው ንገሩኝ፣ ይህ እስቲ አባባይሙት በይ ብሎም ጠየቃት። እሷ ግን በአባቷ መማል ስለማትፈልግ እምሩም አይ ኪራ ከቤት አስወጥቶ ውጭ ነው ያደረችው፣ በረ ተዘግቶባት በረ ስር ነው ያደረችው፣ ነፋስ እዛ ሲጠጣት ነበር ያደረችው አለች ናሆሜም ተናዶ ዘሎ ተነስቶ ወደ ኪራ አመራ። ኪራ ገም ሄዶ ምን ሆነክ ነው ለምንድነሱ እንደዚህ ያደረገው ብሎ አፍጥጦ ተናገረበት። ኪራም ግን ባደረገው ነገር ሁሉ ተናዶ ነበረ። ተረጋጋ ጓደኛዬ፣ እንደዚህ አይደለም ብሎ ቢለውም ናሆሜ ግን በጽናት ስለመጣበት በጣም ተናደዋል። ለምንድን ነሱ ጽናት ይህ አይገባትም? እንዴት እንዴት አደርጋለክ እንዴትስ አውጥተክ በር ተዘጋባታለክ ብሎ አለው። ሁሉም ግን እቤት ያሉ ሰዎች ተደናግጠው ነበረ። ምክንያቱም ኪራ ያደረገውን ነገር ማንም የሚያውቅ የለም፣ ኪራና ጽናት ብቻ ናቸው። ኪራ ግን በስከር መንፈስና በንዴት ነበረ ይህን እርምጃ የወሰደው። ናሆሜ ግን ለምንድን ነሱ ኪራ ለጽናት እኮ ይህ አይገባትም፣ ብሎታል። ኪራ ግን ወስኗል፣ በቃ ሰራተኛና አሰሪ ሆነው እንደሚቀጥሉ አስጠንቅቆም ለጽናት ነገራት። ጽናትም ግን ውስጧ ባይቀበልም የምፈልገው ይህን አደለ፣ ተመስገን ጌታ ወይ ማለቷን ቀጥላለች። ነገር ግን ያው እሷ ኪራ ማጣት አትፈልገውም። ነገር ግን የኪራ አባት አም እምነት ስላለባት የምታደርገውን ነገር ግራ ስለገባት ነው የምትወደውንና የምታፈቅረውን አሳልፋ እየሰጠች ያለችው። ጽናት እንግዲህ በኩሽና እንደቆመች ቆመች እያለች መቶባት የመቶባት ምን ሆነች ነው ሳሎን እኮ ትተሻል አለችው። ከዛ እሱም አይ እኔ ሳሎኑን ለእናንተ ጥዬ ነው አለችው። ከዛ እሱም አይ የዛሬን አያሳድረኝ ሲላ ጽናትም አይ እንደዚህ አትበል ክፉ አትናገር እያለችው ብትለውም፣ እሱም አልሰማላት። ከዛ እሷም ስራ አለብኝ ብላ ሄኖክንም እዛው ጥላው ሄደች። ሄኖክም አይ ትግስቴን ተፈታተንሽው እኮ ብሎም አለችው። ከዛ ናም እሱም በጣም ተናዶባት ተፈታተንሽኝ እኮ እያለ እሱም ሄኖክ እንግዲህ ሀሴትን ይዞ ሁለቱ ልጆች በምን እየተጨቃጨቁ እንደሆነ ልትነግረኝ ትቼ ያለሽ? ብሎ ጠየቃት። የወሬ ሱስ አለብክ ብላ አለችው። እሷም ከተጨቃጨቁ በኋላ ወንድሁን አትሽለጥለጥ በማለት እንግዲህ እሷም ጥላው ሄደች። ናሆሜም እንግዲህ ነገሩን ሁሉ መተው አልቻለምና አሁንም ከኪራ ጋራ በጣም እየተጨቃጨቁ ነበረ። በዚህ ሁኔታ እያሉ እንግዲህ ጽናትና ናሆ እንትናም ሜሮትም ተከታትለው ይገባሉ። አየክ አንተ እኮ ብትወዳት ነው፣ ይሄኔ እኮ ያልሆነ ነገር ላይ ይውላሉ ብለው ነው እነሱ ተያይዘው ሲሮጡ የመጡት አለች። ከዛም በኋላ ጽናትም አይ ሰክሮ ነው እሱ ተዉት አለች። ከዛም በኋላ መራዊትም አይ በቃ ተዋቸው እነሱ ይነጋገሩበት፣ ብላ አለችው። ናሆሜም በራስሽ ቁሚ ዝም ብለሽ እንትን አትበይ። ይሄ ነገር ከባድ ነው። ዝም ብለሽ አትለፊው። ራስሽ ቆም በይና እዩ፣ አለች። ሰናይትና መራዊትም ካፌ ላይ ተቀጣጥረው ነበረ። ሰናይትም እንግዲህ ምንድን ነው እሱ የተፈጠረው ብላ ትጠይቃታለች። መረዊትም ጽናት ውጪ እንዳደረች እና ችግር እንደተፈጠረባት ነገረችው። ወይ ጽናት ምን ይሻልሻል? ምን አለበት ቤቱን ለቃ ብትሄጅ እያለች ነው። መራዊትም እንግዲህ ጽናት እኮ መሀል መንገድ ላይ ቆማ የምትሄድበት አታ ወዲ ወዳ እያለች ነው ብላ አለቻት። ከዛ እነሱ ሁለቱም እንግዲህ ጽናት ላይ መስራት አለብን። በቃ ጽናት እኮ ምን ብናደርጋት ይሻለናል እያሉ እንግዲህ እነሱም ምንድ ነሱ ምናደርጋት እንግዲህ ጭንቅላቷን ፈተን አንገጥመው እንዴት እናደርጋት እያሉ ግራ ተጋብተዋል። በጽናት ጉዳይ እነው መቼ ይሆን ለራሷ የምታስበው መቼ ይሆን ፍቅሯን የምትቀበለው የራሷን የምትወደውን እኮ አሳልፋ እየሰጠች ነው ጽናት ያልሆነ ነገር ውስጥ እየገባች ያለችው ብለው እነሱም በነገሩ ሁሉ ግራ ተጋብተዋል። እንደዚሁ እንዳሉ እንግዲህ ጽናት እንግዲህ በኩሽና ቆማ እንዳለች እንግዲህ ይመጣባትና ምን ልፈልግ መጣክ? አለችው አይ ላግዝሽ ነው የሚያግዝ የሚያድግ ሰው በግንባሩ ያስታውቃል፣ ብሎ እንግዲህ ግንባሯን ሲስማት ኪራም ከኋላ ተከሰተ። ግንባሯን እንደ ሳማት እንግዲህ ለነ ሜሩት እየነገረቻት ነበረ። ሜረውትም አይ እንግዲህ ተዋረጂ ሲልሽ ነው ኪራ የመጣብሽ አለቻት። እስቲ ሌላውን እንተወና ከኪራ ጋር ያለውን ነገር እስቲ እናውራ መፍትሄ ማድረግ አለብን አለቻት። ለምን የነ ኪራን ቤት ለቀሻት ውጭም አለቻት። አይ መረዊትም ኪራ ተጋብታ ነበረና ሀሴትን ሳል ከኪራ ጋራ ሳላጋባቸው እንዴት ነው ቤቱን ለቅቄ የምወጣው? የአባቱ አደራ አለብኝ እኮ ከእሷ ጋራ ሀሴትንና ኪራን ለማጋባት እኮ ቃል ገብቻለሁ። እንዴት ነው ሳላጋባቸውስ የምወጣው? እኔ እኮ የምጎዳው እየተጎዳውም ያለሁትም የምጎዳውም እኮ በኪራ አባት ቃል ነው ትላለች። ሀሴትም እንግዲህ እሷ ምንም የማታውቀው ነገር የለም። ነገር ግን ኪራን እየቀረበችው ነው። እነሱ በመቀራረባቸው ደግሞ ጽናት ደስተኛም ባትሆንም፣ ያው ነገር እንግዲህ የኪራ አባት አደራ ስላለባት ነገሩን ሁሉ በውስጧ ይዛ እያብሰለሰለችን ቢሆን ጽናት አትቅኚ እያለች ራሷ በራሷ ላይ እያወራችን ቢሆን ነገሩን ግን ዝም ብላ ይዘዋለች። ሚስጥሩ ያልገባው ኪራ እንግዲህ እሷ በፍቅሩ የተጫወተችበት እየመሰለው ልቤን ሰባብረዋለች። አፈቅር ካለው በላ በልቤ ገብታ ዛሬ ግን ልቤን ሰባብረዋለች እና በደካማ ጎኔ ገብታ ነው ልቤን ሰባብራ የወጣችው ብሎ በጣም ውስጡ ያብሰለስላል። የእሷ ምን እንደሆነች ምን እንደምትፈልግም ግራ ገብቶታል። ኪራም እንግዲህ አሁን በአሰሬና ሰራተኛ እንዲቀጥሉ ተስማምተዋል። ጽናት ግን የምትፈልገውም ይሄ ቢሆንም መቀበልም ከብዷታል። የዛሬ የጽናት ድራማችን ይሄን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ ሰርሰንብቱ፣ አመሰግናለሁ